ሰላም ጤና ይስጥልኝ። የማይንድሴት ዩቱብ ተከታታዮች እንደምናችሁ። ሳምንታችሁ እንዴት ነበረ? ዛሬ ያው በሳምንታዊ ይጠየቃል ፕሮግራማችን እኔና ዶክተር ምህረት በዚህ ተገኝተናል። ዶክ እንዴት አለ? እስኪ መስገን እንዴት ነው ትርሶ ነበር ሳምንቱ ጥሩ ነው እግዚአብሔር ይመስገን ብዙ ጥያቄ የመጣ ተቸግረሻል የሚል ወሬ ሰማሁ ትንሽ አዎ ትንሽ በዛ ብሏል በዛ ብሏል ጥያቄዎቹ ምናልባት እንግዲህ ብዙ ጥያቄ የመለስ ሰሞኑን ይኖርብን ይሆናል ባለፉት የተጠየቁ ጥያቄዎች ላይም እንግዲህ አንዳንድ አስተያየቶች አሉ አንዳንዱ ሰው ምክር ሰጥቷል ዊች እስ ጉድ ኤክስፔሪየንስ ሼር ያደረጉ ሰዎች አሉ እንግዲህ ያው መቼም ሁሌም ምክር ለሚሰጠው ሰው ይቀላል ምክር ተቀባይ ቦታ ስንሆን ነው ብዙ ጊዜ የሚከብደው። ግን ደግሞ ምክር ማለት ትንሽ ከበድ ማለት አለበት። ያው የሚቀለንና የምናውቀው ነገር ከሆነ ድሮውኑ እናደርገው ነበር። ምክር ሁል ጊዜ ወይ ባልጠበቅንበት አቅጣጫ ወይ ባላሰብነው ደረጃ ከፍ ያለ ነገር ከኛ የሚያስከፍለን ዋጋ ነው ይዞ የሚመጣው እና አንዳንድ ሰዎች ያው ምክር ሲከብድ ደስ አይላቸውም። ግን ምክር ሲቀል ምን ጥቅም አለው? ለማክበድ ብሎ ምክርን ማክበድ የለብንም። አንዳንድ ጊዜ አክቹዋሊ ምክር ማለት ነገርን ማቅለል መቻል ነው። አንዳንዴ ሁሌ ነገርን ማወሳሰብ ምክር አይደለም። አንዳንድ ሰው በጣም ያከብድብሻል ነገሩን ሲመክር። ግን ምክር ደግሞ ለአቅልለውን ብለሽ የምታቀይው ነገር አለ አደለም? ምክር ቢከብድም ቢቀልም ከእውነቱ የቀረበ ነገር ሰው ላይ የምንጭ ነው ሳይሆን ለሰዎች ምርጫ፣ አቅጣጫ እና ያለውን ጥሩ መጥፎም ነገር አሳይተን ሰዎቹ እንዲመርጡ አቅምና እድል መስጠት ነው። በጣም ብዙ ሰዎችም ጥያቄዎቹን ሲሰሙ የራሳቸውን ጥያቄ እንደሆነ ኤክስፕሌን ያደረጉ ነበር። ለዛ የምንሰጣቸው ሀሳቦችና ምክሮችም እነሱን እንደሚጠቅሙ። አዎ፣ እንግዲህ አንዱ ይሄ የጥያቄና መልስ ዝግጅት አላማው የአንድ ሰው ጥያቄ አንድ ሰው ብቻ አይደለም፣ የአንድ ሰው ኤክስፔሪየንስ የአንድ ሰው ብቻ አይደለም። ትንሽ ሊለያይ ይችላል እንጂ አክቹዋሊ ብልህ ሰው በሌላው ሰው ህይወት ይመከራል ሞኝ ደግሞ በራሱም ህይወት አይመከርም ነው የሚባለው። ስለዚህ ሰዎች ሁልጊዜ ያ ሌላው ሰው ላይ የደረሰው ነገር በህይወታችን እስኪደርስ ድረስ ጠብቀን መማር የለብንም። የሌሎች ህይወት ለእኛ አስተማሪያችን መሆን አለበት። ስለዚህ በዚህ ጥያቄና መልስ ላይ ለጠያቂ ብቻ ቢሆን መልሱን የምንሰጠው ኖሮ በስልክ እንመልስላቸው ነበር። ነገር ግን አንዳንዱ አመላለሳችን ሰፋ ያለ ነው። ለብዙ ሰው እንዲጠቅም አርገን ነው የምንመልሰው። ከዛ ውስጥ ለአንዳንዱ ምናልባት ለጠያቂው በጣም ብዙ የማይጠቅም የሚመስለው ነገር ደግሞ ለሌላ ሰው ዋነኛ መልስ ሊሆን ይችላል። እውነት ነው። ዛሬም ያሉን ጥያቄዎች ጥያቄዎች ናቸው፣ ግን እስኪ አንዱን አይተን አንዱን አንቺ የመረጥሹ ይኖራል ብዬ አስባለሁ፣ እና እስኪ አንቺ እንግዲህ የመረጥሹ ጥያቄ እንስማና ከዛ ትንሽ እንጫወትበታለን። ዶክተር፣ ሰላም ላንተ ይሁን። ብዙ ጊዜ ፕሮግራሞችህን እከታተላለሁ፣ ምክርህንም በጣም ወደዋለሁ። ስለዚህ ከህይወቴ ጋር የተያያዘ ጥያቄ ልጠይቅ ፈልጌ ነበር። ታሪኩ እንደሚከተለው ነው። አንዲት ጓደኛ ነበረችኝና ልንጋባ ተስማምተን ለሁለት ወራት አብረን ከኖርም በኋላ ወደ ውጭ ሀገር እንደምትሄድ ተስማምተን ሄደች። ከሄደች አራት ዓመት ሆኗታል። ዘንድሮ ትገባለች። ህጋዊ ጋብቻ ለማድረግም እየተነጋገርን ነው። ግን ትልቅ ችግር ተፈጥሯል። እሱም ጓደኛዬ ከሄደች በኋላ በተከራየሁት ግቢ ውስጥ አንድ ልጅ ነበረችና በድንገት ከእሷ ጋር መጥፎ ግንኙነት ጀመርን። ነገሩ ሆን ተብሎ ሳይሆን በአጋጣሚ ነው። ከዚያም በኋላ ጸነሰች። እኛም እርግዝና ከማስወረድ መውለድ የተሻለ እንደሆነ ተወያየን እና አሁን ወልዳለች። ግን ጓደኛዬን ትቼ እሷ አላገባት አልችልም። ምክንያቱም የፍቅር ጓደኝነትም የለንም። ልጁን ግን አብረን እንደምናሳድግ ተስማምተናል። እንግዲህ ዶክተር ይህ ነገር ብዙ ነገሬን አበላሽቶታል። እኔ በመንፈሳዊ አገልግሎት ውስጥ ነበርኩ። አሁን ግን መንፈሳዊ ህይወቴ ተበላሽቷል እና የሚስተካከልም አይመስለኝም። ይህን ሳስበው ለመኖር እንኳን ተስፋ ቆርጣለሁ። መንፈሳዊ ህይወት ብቻ ሳይሆን በዚህ ምክንያት ያላጣሁት ነገር የለም። ለምሳሌ በአሁኑ ጊዜ የሰባት መቶ ሺህ ብር እዳ አለብኝ እና ክፍያውን ለማስቀረት እየሰራው አይደለም፣ ምክንያቱም በተለያዩ ሱስ ውስጥ ስለተጠመድኩ ነው። ስለዚህ ምን ትመክረኛለህ? አንደኛ መንፈሳዊ ህይወቴን እንዴት ማስተካከል እችላለሁ? ሁለተኛ ለጓደኛዬ እንዴት ልንገራት እና ላሳምናት? ከሰላምታ ጋር አመሰግናለሁ። እንግዲህ ትንሽ ከበድ ያለ ጥያቄ ነው። ምን አሰብሽ? ከባድ ጥያቄ ነው። ኦረዲ አንድ ግንኙነትን ከጀመረ ሰው ለትዳር እየሄደ ባለበት መንገድ ላይ እንዳለው ትልቅ ችግር ተፈጥሯል። እንዳለው እንደዛ አይነት ኤክስፒሪየንስ ይመስላል። ና በድንገት የምትለዋን ፓርቲ ያየኋት ትንሽ ስደነቅ ነበር። ማለት አዲሱ ሪሌሽንሽፕ ወይም አዲሱ መጥፎ ግንኙነት ብሎ ያልተናገረውም በድንገት እንደተፈጠረ ከዛም ደግሞ እሷ እንደጸነሰች ልጅ እንደወለዱ ያለ ሚለውን ሲቹዌሽን ይናገራል። ና ትንሽ ከባድ ነው ኮምፕሊኬትድ የሆነ ይመስለኛል ሲቹዌሽን። እንግዲህ ምንድን ነው እዚህ ጥያቄ ላይ ጠያቂው ነኝ ብሎ ራሱ በተናገረው ማንነት ላይ ተመስርተን ነው አንዱ ጥያቄው መመለስ ያለብን። በጠያቂው ለምሳሌ መንፈሳዊ ሰው ነኝ እንደውም መንፈሳዊ አገልግሎት የምሰጥ ሰው ነኝ ብሎ መንፈሳዊ ህይወት ውስጥ ከፍ ያለ ደረጃ እንዳለው ተናግሯል። ይሄ ሁሉ ነገር ከመሆኑ በፊት አሁን መንፈሳዊ ህይወት የተበላሽቷል የሚለው እንግዲህ ይሄ ነገር ብዙ ደረጃ ከሄደ በኋላ ነው። እዛ ጋ ነው የኔ እንግዲህ ጥያቄ የሚጀምረው። ለምሳሌ ለሁለት ወር አብረን ከቆየን በኋላ የሚል ሀሳብ አለ። ከዚያ አብሮ መቆየት ምን ማለት ነው? ካለው መንፈሳዊ ቫሊዩ ጋር ይሄዳል ወይ? ምናልባት ውጭ ከሄደችው ጓደኛው ጋራ ከመጋባታቸው በፊት ምን አይነት ግንኙነት ነበራቸው? እንግዲህ እሱ ጋር ያለው ነገር ብዙ የተድበሰበሰ ነገር አለ። አብረው ከሆነ የኖሩት አላቅም፣ አብረው ከሆነ የቆዩት አብረ መቆየት ምን ማለት ነው የሚለው ከዛ በኋላ ይሄ ነገር መንፈሳዊ ሕይወት ያለውም ሰው ሆኖ አደሴም ታይም ስህተት ውስጥ መግባት ከዚህ ከተከራየበት ቤት ካለችው ልጅ ጋር አንድ ላይ ሆኑ። ይህ እንግዲህ በድንገት የሚለው ነገር ቅድም እንዳልሽው በድንገት አይደለም። አሁን ድንገት የሚለውን ነገር ቶሎ ከቮካብለሪ ውስጥ ማውጣት ያስፈልጋል። ኃላፊነት የማይወስድ ሰው ነው ድንገት የሚለው ድንገት የሚለው ነገር እሱ በሌለበት ወይ በተኛበት የሚመጣ ነገር የለም። መተያየት፣ ሰላምታ መሰጣጣት፣ ሌሎች ብዙ ነገሮች ከሆኑ በኋላ በፈቃድ ላይ የተመሰረተ ግንኙነት ነው። ከዚያ ወደ ማርገዝ መሄድ፣ ይህን ነገር እናስወርደው፣ እናቆየው የሚለው ውይይት በዚህ ሁሉ ውስጥ ለዛችኛዋ ልጅ ምን እየነገራት ነበረ የቆየው ነገር መቼም ደብቆ ካልሆነ በስተቀር ያችኛዋም ልጅ ከዚህ ብዙ ውሸት አለ እዚህ ውስጥ ማለት፣ ይሄን ነገር ለመሸፈን ማአት ነገር ሀፕን አድርጓል። አምሹር ሰባት መቶ ሺህ ብሩ ወደ እዳ ከመቀየሩ በፊት እዛ ውስጥም በጣም ብዙ የተደበሰበሱ የተደበላለቁ ነገሮች አሉ። ሌላ ያለኝ ጥርጣሬ ከዚህ ችኛዋ ልጅ ውጭ ሌላ ቦታ ሲሄድ ለሞ ምንድን ነው ሱሳ አለ አደል? እዚህ ውስጥ ሱሳ አለ። ይሄ ጥያቄ በጣም ብዙ የቦካ ነገር አለው ውስጡ ሌላም ሰው ይኖራል የሚል ዝም ብሎ ግምት አለ። እንደዚህ አይነት ነገር ውስጥ የበሰበሰ ዝናብ አይፈራም የሚል አይነት እይታ አለ። እንግዲህ አንዱ በጣም እያስጨነቀው ያለው የሚመስለው ከዚች አገባታለሁ ብሎ ከሚያስባት ልጅ ጋር ያለው ሁኔታ ነው የሚያስጨንቀው። ሌላው እንግዲህ መንፈሳዊ ሕይወቴ የሚለው ነገር አለ። እንግዲህ ይህን ነገር ለማስተካከል የፈለገ ሰው ሁል ጊዜ ከዚህ ከገባበት ማጥ ውስጥ ለመውጣት ብቸኛ መንገዱ እውነት ነው። አሁን ያችኛዋ ልጅ እውነቱን ሙሉ ለሙሉ የማወቅ መብት አላት። ሚኒመም ይቅር ማለትና ሌላውን ከዚህ በኋላ የሚሄደውን ነገር መሄድ ሁለተኛ ነገር ነው። መውለዱን ማወቅ አለባት። ሱስ ውስጥ መግባቱን ማወቅ አለባት። ከእሷ ውጭ መሄዱን፣ ከመቼ ጀምሮ እንደሄደ፣ ምናልባት ሌሎች ሰዎችም ካሉ፣ እዳ እንዳለበት ይሄንን ሁሉ ደባብቆ፣ የመጀመሪያው ነገር በህይወቱ ላይ የተሳካ ነገር አያጋጥመው ሁለተኛ ነገር መንፈሳዊ የሚባል ነገር አይኖርም። እንግዲህ ውሸትን እና ሌሎቹንም ነገሮች ከዛ ጋር የተያያዙትን ነገሮች ንስሀ ማለት አንድ ሰው ከዛ ካለበት ቦታ መነሳት ማለት ነው፣ መራቅ ማለት ነው፣ እውነቱን ማሳየት ማለት ነው። ከዛ ደግሞ ወደ እውነት መመለስ ይጠይቃል። ስለዚህ በየትኛውም እምነት ውስጥ ያለ ሰው ቢሆን ይሄ ሰው አይ ቲንክ የትኛውም እምነት ቢሆን ይሄን ነገር መጋፈጥና ኃላፊነት መውሰድን ይጠይቃል ብዬ አስባለሁ። ውጭ ከሄደችው ጓደኛው ጋራ ተጋብተው ሊቀጥሉ ይችላሉ፣ አይችሉም በጣም እንግዲህ በእሱ እጅ ያለ ነገር ነው እና በእሱ እጅ ብቻ ሳይሆን በእሱ ነገሮችን ለማስተካከል አሁን የእሱ ዋና ነገር አሁን ከእሷ ጋር አብሮ የመሆንና ያለመሆን ጉዳይ አይደለም። ራሱ በህይወት ጤናማ ሰው ሆኖ እምነቱን ማስተካክሎ መንፈሳዊ ህይወትን አስተካክሎ መጀመሪያ ሰው መሆን ሰው ከሆነ በኋላ ነው ማግባትም ሌላም ነገር ማድረግ የሚችሉ። ሌላ የተወለደች ህፃን ወይም ህፃን አለ የአባትነት ኃላፊነት አለበት አዚፍ ነገሩ በድንገት እንደሆነ በአጋጣሚ እንደሆነ እሱ አሁን ኃላፊነት ሁል ጊዜ ስህተትን ወደ ትክክለኛነት የሚመልሰው ኃላፊነት መውሰድ ስንጀምር ነው። እንግዲህ አሁን ከእሷ ወይም ደግሞ ልጅ ከወለደላት ሴት ጋር አብረው ተጋብተው ይኑሩ አይኑሩ የሚለውን እኛ መወሰን አንችልም። ወይም ደግሞ አብሯትን ቢኖር ስህተት ሊሆን ይችላል፣ ቢለያዩም ስህተት ሊሆን ይችላል። ነገር ግን ከእሷ ጋርም ቁጭ ብሎ መነጋገር አለበት። እንዴት አርጎ ነው ኃላፊነት ወላጅነቱን? ግን አይዘር ወይ የማይቀር እውነት ነው። የተወለደው ጽንስ ወንድም ይሁን ሴት ልጅ፣ የእሱን የአባትነት ኃላፊነት የሚተካ ሰው የለም። እናትየው መቼም እኔ እናት አይደለሁም ብላ ልጇን አትጥልም። ልጇን እያሳደገች ነው። እሱ እኩል ኃላፊነት መውሰድ አለበት። እዚህ ጋ ይህን ኃላፊነት ካልወሰደ፣ ይህን ስህተት የማይደግምበት ሌላ ምንም ምክንያት የለም። ሰዎች ስህተት የሚደግሙት ኃላፊነት ስለማይቀበሉ ነው። እና በዚህ መሀል ሰባት መቶ ሺህ ብር በምን መንገድ እንደተበደረ ወይም ደግሞ በምን መንገድ እንትን እንዳለ በጣም ብዙ ብር ነው። ስራ ይሰራሉ። ይሄ ወጣት የማይሰራ ከሆነ እሱ ራሱ ልክ ከሱሱና ከሌሎቹ ጥፋቶች እኩል ነው። አንድ ወጣት ብዙ ጊዜ እንደዚህ አይነት ነገር ውስጥ ለመግባት ያው ስራ ይሰራሉ የሚለው ጥያቄ ካልሰራ ወደ ስራ መመለስ በምንም አይነት ስራ ውስጥ መግባት አለበት ገንዘብ የወሰደባቸውን ሰዎች ደግሞ ፊት ለፊት ይሄንን ነገር ሄዶ ይቅርታ ጠይቆ የሚከፍልበትን ሜካኒዝም መውሰድ። ስለዚህ የመጀመሪያ ጓደኛው ጋር እውነቱን መነጋገር አለበት። የፈለገችውን ትበል፣ አልፈልግም ብላት፣ ሰድባው ምት፣ የሚሰማትን ስሜት ተናግራ ከፈለገች ታቁም፣ ግን እውነቱን መንገር አለበት። እውነቱን ደብቆ ከእሷ ጋር ለመሆን ተሽሎክልኮ ቢሄድ ውጭ ሀገር ከቻፕ ያደርጋል ነገር ሊያመልጠው አይችልም። ሁለተኛ ልጅ ከወለደላት ሴት ጋር አጋጣሚ ነው በድንገት ነው ምናምን የሚለው ነው ሰው እሱ መርጦ አስቦ በራን ኳኩቶ ገብቶ አልጋዳ ውስጥ ገብቶ ተኝቶ ኤቭሪቲንግ ኢዝ አ ፕሮሰስ ስለዚህ ያን ሀላፊነት መውሰድ አለበት ሶስተኛ የተበደራቸውን ሰዎች ሀላፊነት መውሰድ አለበት ከእያንዳንዱ ሰው ጠይቆ አሳምኖ ከፍላለሁ ብሎ በአንድ ጊዜ ሳይሆን በተደጋጋሚ ወስዶ ለሱሱ የሚሆን ለሌላ ነገር አድርጓል። ይሄም በቃ ጊዜ ስጡኝ ከፍላለሁ ብሎ ግን የምሩን መክፈል አለበት። ከዛ ነው ነጻ የሚሆነው። ሱሱ ሜቢ ህክምና፣ ምክር ሊያስፈልገው ይችላል። ቻ ከአጠቃላይ ካለበት ሁኔታ ለመውጣት ምክርም ያስፈልገዋል። እንግዲህ አማራጩ ሞት ነው የሚያምረኝ ህይወት ጠልቻለሁ የሚለው መሞት ምንም ሶሉሽን አይሆንም፣ በተለይ እንደሱ ለሚያምን ሰው። ይህን ሁሉ በደልና ኃጢአት ይዞ የሚሄድ ሰው ከፈጣሪስ ጋር እንዴት አድርጎ ፊት ለፊት መገናኘት ይችላል? ምድር ላይ የማይገለው ነገር ሁሉ ያጠነክረዋል። አሁን ይቅርታ መጠየቁ ራሱን መጋለጡ ያችንም ልጅ ማጣቱ እዚህ ጋ እንትን ማለት ለመጀመሪያ በጣም ፔንፉል ሊሆን ይችላል ግን መዳን ከፈለገ ከዚህ ነገር ውስጥ ወጥቶ ሰው መሆን ከፈለገ ወጣት ስለሆነ ይህን በዚህ ሁሉ ውስጥ ትምህርት ማግኘት ይችላል። ስለዚህ ለሱሱ ምክርና ህክምና ለእዳው በቃ ከፍላለው ብሎ ተጠያቂነት ወላጅ ሆኗል ኦልሬዲ። ልጁን ለማሳደግ የሚችልበት ሁኔታ አላቅም። ሰውየው ኮንሲደር ማድረግ አለበት። ያቺኛዋ መጀመሪያ ካለችው ልጅ ጋ ያለውን ነገር ዝም ብሎ የሳለው ስዕል ነው። ከዚህ በኋላ ብዙ ቫያብል ነው ብዬ አላምነው። እንግዲህ እሷ ለው ይቅሬ ማለት ልቧና ለእሷ ያላት ነገርና ይሄ ነገር ሁሉ ውስጥ ሂል አድርገው አብሮ ሊሆኑ አይችሉም ማለት አልችልም ግን እውነቱን ተናግሮ ይህን ሁሉ ነገር ነግሯት ባይሳካ ብሎ ያንን መጠበቅ አለበት። ኤክስፔክቴሽኑን ወይም ሎ ማድረግ አለበት። እምቢ ብትል መብቷ ነው። ጀስት ይቅር ብያለሁ እንኳን ብትለው ከበቂ በላይ ነው። እሷ ሁለተኛዋም ሴት ጋ እንግዲህ ብዙ እዳ አለበት። ያንን ማስተካከል ይጠይቃል። ምን ይመስልሻል? እስማማለሁ። በድንገት የሚለውንም አንተም እንዳልከው አካውንታቢሊቲ ያለመውሰድን ወይ ደግሞ ሪስፖንሲቢሊቲ ያለመውሰድን ሰምሃው የሚያሳይ ይመስለኛል። የሆነ በቃ ዱብዳ እንደሆነ አይነት። ከዛ በኋላ ግን ስናያቸው ከዛ ተያይዞ እንደ ኦልሞስት ዶሚኖ ኤፌክት እንደሚባለው ተያይዞ የቀጠሉ ነገሮች አሉ፤ ፋይናንሻል የሆነው ነገር፣ እንደገና ሱስ ውስጥ መግባቱ ምናምን የሚሉት እና መለስ ብሎ ራሱንም ማየት አለበት። ማለት እነዚህን ዲሲዥኖች ወይም ውሳኔዎች እንዳደርግ የገፋፋኝ ነገሮች ምንድን ነው፣ የኔ ጥፋት የት ጋ ነው የሚለውን በደንብ ካላየ ፌቨን ወላጅነት የሚለው ውስጥም ደግሞ ሌሎች የተለያዩ የሚደጋገሙ አይነት ስህተቶችም ሊኖሩ ይችላሉ። አይ ቲንክ እንግዲህ ምንድን ነው ሸፋፍነን ያለፍነው ነገር የሆነ ቦታ ያገኘናል። በቃ ያንን ማምለጥ አንችልም። እንግዲህ ወጣት ነው ይሄ ጠያቂያችን። በነገራችን ላይ አንዳንድ ኮሜንቶች ላይ ሳይ ኬዞቹን እኛ የምንሰራቸው ይመስላቸዋል ሰዎች። በፍጹም ምንም አይነት ኬዝ እኛ የምንሰራው ኬዝ የለም። ሰዎች እንደጻፉልን ወይም እንዳስተላለፉልን ነው ከእናንተ ጋር ዲስከስ የምናደርገው። እንግዲህ ሰዎቹ ፈጥረው ይሁን ሄደው ሆነው ኖረው ብለን አንመራመርም። የሆነ ሆኖ ጥያቄው፣ ሁልጊዜ ጥያቄዎች እውነተኛ ሰዎች ከጀርባ አሉ ብለን እናምናለን። እንደ እሱ እንድናምን የሚያደርገን አንዳንድ ሰዎችን ጥያቄ እዚህ ላይ አንመልስም፣ በስልክ ደውለን ወይ በኢሜይላቸው ስንመልስላቸው ሪል ችግር በሰዎች ላይ ያለ እንደሆነ እናያለን። ስለዚህ እኛ ብዙ አንዳንድ ጊዜ ባለፈው ላይ ይሄ ኬዝ ግን እዚህ ጋ እንዲህ ብታረጉት ኖሮ የሚል አስተያየት ስላለ እኛ ኬዝ አንሰራም። ያው እናንተ የሰጣችሁትን ጥያቄ ነው የምንመልሰው። እንግዲህ አንዳንድ ጎበዝ ኬዝ ፈጣሪዎች ካላችሁ ከላካችሁ፣ እኛ እሱንም አንመራመርም። በአብዛኛው ግን የሚመስለኝ ሰዎች ያለፉበት እንደዚህ አይነት ኬዞች እኔ እንግዲህ እንደ ሳይኪያትሪስት ወይም እንደ ቴራፒስት ከዚህ የከፉ ከዚህ ደግሞ በጣም የተወሳሰቡ ኬዞችም በየጊዜው ያጋጥሙናል። ስለዚህ ለእኔ ብዙ እነዚህ ኬዞች የማይሆኑ ናቸው ብዬ ብዙ አላስብም። የሆነ ሆኖ ግን ጠያቂያችን የገቡበት ማጥ በጣም ጥልቅ ስለሆነ እንግዲህ የሆነ በንትን በምንድን ነው በፓራሹት ወርደን የምናወጣበት እኛም ሆን ሌላ ሰው አለ ብዬ አላስብም። ስለዚህ ያው ቁልቁል መውረድ ሁል ጊዜ ፈጣን ነው። ዳገት ደግሞ ያው ፔይንፉል እና ከባድ ነው። ስለዚህ ብዙ ይቅርታ መጠየቅ ነሳ መግባት ከዛም አልፎ ተርፎ ደግሞ ኃላፊነትን መውሰድ የጊዜ ጉዳይ ነው እንጂ ይህንን ሁሉ ችግር በሶስት በአራት በአምስት ዓመት ውስጥ ጨርሰው አጠናቀው ሙሉ ያደጉ እና ጠንካራ ማንነት ያለው ወጣት ሆኖ ለኃላፊነት ይበቃል። አሁን ግን የቀደመች ዋነኛ ወይም የመጀመሪያ ፍቅረኛውን ደግሞ የዚህ ጉዳት ውስጥ ከመክተት ውጪ ለዛ ኃላፊነት የሚበቃ ስብእናና የህይወት ደረጃ ላይ ናቸው ብዬ አላስብም። ስለዚህ እንግዲህ ይሄንን እንተው፤ ግን ሌሎች ሰዎች ደግሞ ከዚህም በባሰ ልምድ ውስጥ ያለፉ ሰዎች ይኖራሉ እዚህ እነሱ ደግሞ በገጻችን ላይ አስተያየት በመስጠት ምክራችሁን በመለገስ እኛ ያላየናቸውን ነጥቦች በማሳየት እንድታደረጉ እንጠይቃለን፣ አይደል? ከዛም ውጪ ጠያቂያችንም ወይም ሌሎች ጥያቄ ያላቸው አድማጮቻችን ዲስክሪፕሽን ላይ በምናስቀምጣቸው ሪሶርሶች እርዳታ ማግኘት ይችላሉ። የተለያዩ ተቋማትን አስቀምጠናል። ስለዚህ በዛ ላይ የሚያስፈልገውን ኢንፎርሜሽን ማግኘት ይችላሉ። ጥያቄም ያለው ተመልካች ካለ ጥያቄዎቻችሁን በዩቱብ ቻናላችን ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ ወይም በኢትዮ ማይንድሴት አት ጂሜይል ዶት ኮም ላይ ኢሜይል ብትልኩልንም በዛም ማግኘት እንችላለን። በስልክ የሚሆንም ከሆነ በዋትስአፕ ወይም በቴሌግራም በ0911 505050 ላይ ቴክስት ብትልኩልን ወይም የቪዲዮ ሜሴጅ ብትልኩልን እኛ ማግኘት እንችላለን። ብትደውሉ ግን አናነሳም፣ ስልኩ የሚነሳ አይደለም። እንግዲህ አንዳንድ ሰዎች ዲስክሪፕሽኑ ላይ ሪሶርሶቹ የሉም ትላላችሁ፣ ግን ማይንድሴት የሚለውን ዝርዝር ሀሳቡን ክሊክ ስታደርጉት ይሰፋል። እዛ የሚሰፋው ላይ የተለያዩ ክሊኒኮች አማካሪዎችን አስቀምጠናል ለመነሻ የሚሆን። ስለዚህ እሱም በዛ መንገድ ማግኘት ትችላላቸው አይደል? እዚህ ላይ ስለዚህ እንግዲህ ፌቨንም ቀስ ብላ ደህና ሁኑ እያለች ነው። እንግዲህ በሚቀጥለው ደግሞ እንግዲህ ጥያቄዎቹ እየበዙ ከመጡ ሁለትም ሶስትም ጥያቄ እንመልሳለን። አይ ቲንክ ለዛሬ ግን ከዛሬው ጠያቄያችን ችግር ጋር እየታገልን እኛም እንደዚህ አይነት ችግር ቢያጋጥም ለጎዳጆቻችን ምን እንላለን የሚለው እናስብ። እስከሚቀጥለው ሳምንት በሰላም ይቆዩ ነው። እሺ፣ ተንክ ዩ ፌቨን።